ሰላም ሰላም ቅዱሳን እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ክብር ለእግዚአብሔር ለአምላካችን ይሁን ሃሌሉያ በሐዋርያት ሥራ ምዕራፍ አራት ላይ አንድ ነገር ላንብብና የእግዚአብሔርን ሀሳብ በዛ ላይ ጥቂት ነገር አብረን እናያለን ማለት ነው ከአንድ ጀምሮ እስከ 12 ላምብ ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶችም ቁጥር አምስት ሺ ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም ሊቀ ካህናቱ ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ? ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የህዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደ ቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት ኢየሱስን ማለት ነው። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል ማለት ነው እና እንደምታውቁት፣ ሃይማኖት የሚባል ነገር አይሮን ነው። ስለ መዳን የሚያወሩ አሉ ስለ መዳን የማያወሩ ይኑሩ አይኑሩ አላውቅም። የሚያወሩት የመዳን ነገር እውነተኛ ይሁን ውሸተኛ ይሁን ግን ስለ መዳን የሚያወሩ ሃይማኖቶች አሉ። ስለ መዳን የማያወሩ ይኑሩ አይኑሩ እምብዛም ብዙ አላውቅም። አንዳንዶችን አሁን ሳስብ፣ አሁን ለምሳሌ እነ ቡዳ ምናምን የሚባሉት እኔ ስለማላቅ መጻፋቸውን የሆነች ቁጭቁጭ ቁጭ የምታክል የሆነች አሻንጉሊት ምናምን እያስቀመጡ እሚሉት ነገር አለ። እና ስለምን እንደሚያወሩ እኔ እዛ ውስጥ አልገባውም። ግን ስለ መዳን ሃይማኖት በተለይ የኛ ክርስትና የሚባለው ሃይማኖት ዋና አንኳር አንኳር የሆነው ነገሩ የመዳን ጉዳይ ነው፣ ከጥፋት የመዳን ጉዳይ ነው። ጌታ ኢየሱስ ክርስቶስን ወደዚች ምድር ያመጣው ለሰው ልጆች ነፍሱን አሳልፎ እንዲሰጥ ያደረገው መከራ እንዲቀበል ያደረገው ሰው እንዲሆን ያደረገው ከሰውም ብሶ የባሪያ መልክ እንዲይዝ ያደረገው የመዳን ጉዳይ ነው። ዋና አጀንዳ ነው ማለት ነው። የድነት ጉዳይ ዋና አጀንዳ ነው ማለት ነው። ሰው ይህንን አጀንዳ ሚስ ማድረግ የለበትም። ይሄ አጀንዳ የሁል ጊዜ አጀንዳው መሆን አለበት። ሰው በምድር ላይ እስካለ ድረስ እና በመጨረሻም ወደ አምላኩ እስከሚሰበሰብበት ጊዜ ድረስ ዋና አጀንዳው አድርጎ እንደ ሃይማኖት እንደ ክርስትና ሃይማኖት እንደ ክርስትና እምነት አጀንዳው አድርጎ ሊያስብበት በጥንቃቄ ሊመለከተው የሚገባው የመዳን ጉዳይ ነው። ስለዚህ ስለ መዳን ጉዳይ የማያወራ የመዳንን ነገር ደግሞ ስለሚያበላሹ ነገሮች ጥንቃቄ ስለማድረግ የማያወራ ሺህ ጊዜ በክርስትና ስም ቢጠራ ዋጋ የለውም። አጀንዳውን በትክክል እንደ አጀንዳነቱ እስካላወቀ እስካልተገነዘበ እስካልተረዳ ድረስና ተረድቶ ደግሞ እስካላስተናገደው ድረስ ባዶ ሃይማኖተኛ ነው የሚሆነው ማለት ነው። ስለዚህ እዚህ እንደምንመለከተው ጴጥሮስ ነው የሚናገረው ስለ አንድ ስለተፈወሰ ሰው ነው እና በስሙ ይፈወሳል፣ ሙታን ይነሳሉ በክርስቶስ ኢየሱስ ስም ሲባል ይሄንን ነገር መስማት አይፈልጉም ነበረ። እነዛ የሃይማኖት መሪዎች ምክንያቱ አይተው የማያውቁት አዲስ ነገር ስለሆነ ማለት ነው። ዓላማው ግን አይተው የማያውቁት ድንቅና ታምር መደረጉ ዓላማው ወንጌልን ለማገዝ ነው። ሰዎች አድርገው የማያውቁትን ከሁሉ በላይ የሆነው ከሰማይ የመጣው ከሁሉ በላይ ነው ተብሎ የተጻፈለት ኢየሱስ ከሁሉ በላይ መሆኑን የሚያሳይበት ነው ከሁሉ በላይ መሆኑን የሚያሳይበት ነው። ወንጌልን ለማገዝ ነው። ለሌላ ነገር አይደለም። አንዴ ጌታ የሱስ ክርስቶስ ሲናገር ብዙ ሰዎች ተከተሉት። ዮሐንስ ወንጌል ላይ ነው፣ ምዕራፍ 3 ማን ነው? ምዕራፍ አራት ወይ አምስት ሳሙኤል ዴር ብዙ ሰዎች ተከተሉት። የተከተላችሁኝ ምልክት ስላያችሁ አይደለም አላቸው። ምን ማለቱ ነው? ምልክት እኮ በሁለት አሣና በአምስት እንጀራ ያ ሁሉ ህዝብ በልቶ ያ ወደ አስራ ሁለት መሶብ የተረፈው እንዲሁ ከዚህም በኋላ በቃ ይሄን እያበላኋችሁ እንድትኖሩ ሳይሆን እኔ ማን እንደሆንኩ እንዲያመለክታችሁ ስለ ነበረ ስለሆነ ምልክት ሆኖላችሁ አይደለም፣ እየተከተላችሁኝ ያላችሁ እንጀራ በልታችሁ ስለጠገባችሁ ነው። ስለዚህ ነገም ለሱ ነው የምትከተሉኝ አላቸው። እንደዚህ አይሆንም አላቸው። ስለዚህ የመዳን ነገር እጅግ በጣም ወሳኝ ነገር ነው። ጌታ ኢየሱስ ክርስቶስ ራሱ የመዳን ጉዳይን ዋና አጀንዳ አድርጎ ሲያስተምር እንመለከታለን። ሐዋርያቶቹም እንደዛው እኛም እንደዛው አድርገን ልናስተምር ልናገለግል ይገባናል። ስለዚህ እዚህም እንደምትመለከቱት ምዕራፍ 12 ላይ ሌላ መዳን የለም፣ መንገድ የለም፣ መዳን በሌላ በማንም የለም። ባጭር ቃል በተለይ መጽሐፍ ቅዱስ በእጃችን ያለን በክርስትና ስም የምንጠራ ሃይማኖቶች ኦርቶዶክስ ብትሉ፣ ካቶሊክ ብትሉ፣ አድቨንቲስት ብትሉ ሌሎችም ብትሉ እኔ ማላቃቸው ቢኖሩ የጴንጤ ሃይማኖት ብትሉ፣ ፕሮቴስታንት በሉት፣ ኤቫንጀሊካል በሉት፣ ሉተራን በሉት ምኑን ባፕቲስት በሉት፣ ብቻ በእጃችን የእግዚአብሔር ቃል ያለ ሰዎች ዋና አጀንዳ አድርገን ልንይዝ የሚገባውን ስለ መዳን መጽሐፍ ቅዱስ ምን ይናገራል የሚለውን ነው። ስለ መዳን በማን ነው ምንድ ነው አንደኛ፣ ሁለተኛ ነገር ደግሞ ከዳንን በኋላ የዳንበትን መዳን ጠብቀን እንዴት ነው መኖር የምንችለው፣ የሚለውንም ማየት መገንዘብ፣ ትኩረት ማድረግ ይገባናል ማለት ነው። ስለዚህ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ይህንን ጴጥሮስ የተናገረው ከራሱ አምጥቶ ይመስላችኋል? ጌታ ኢየሱስ ክርስቶስ ባይነግረው ባያስተምረው፣ ጌታ ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት ላይ ምንድን ነው ያለው? መንገድም እኔ አለ ጌታ ኢየሱስ፣ እኔ መንገድም፣ ጌታ ኢየሱስ ክርስቶስ ምን አለ? እኔ መንገድም፣ እውነትም፣ ሕይወትም እኔ ነኝ ብሏል። በእኔ በቀር ወደ አብ የሚመጣ የለም ብሏል። ወደ አብ መምጣት ካልቻልን ልጆቹ መሆን አንችልም። የእግዚአብሔር መንግሥት ወራሾች መሆን አንችልም። ወደ አብ የምንመጣበት ምክንያት እሱ አባታችን ሊሆን እኛ ልጆቹ ልንሆን በእርሱ ልንኖር ነው። ስለዚህ በእኔ በቀር ማንም ወደ አብ ሊመጣ አይችልም ብሏል ጌታ ኢየሱስ ክርስቶስ። ስለዚህ ይህንን የመዳን ነገር የምትቀላቅሉ ኢየሱስ በቂና በእኔ በቀር ብሎ ሳለ የምትቀላቅሉ ሰዎች እግዚአብሔር ማስተዋልን ይስጣችሁ። የእግዚአብሔርን ቃል ቸል ብለን መዳን አንችልም። ብናስብ እንኳን ያድነኛል ብለን ብንል አንድንም። ከቃሉ የሚበልጥ ነገር የለም እና ይህን ለመናገር ነው። እግዚአብሔር ይባርካችሁ።